ሰላም ነው፣ እንዴት ነህ አለ። ደህና ነህ ሰላም ነው አልሐምዱሊላህ። አለን። ረመዳን እንዴት ነው? አሪፍ ነው አልሐምዱሊላህ። በርቱ። እሺ፣ አንዳንድ ጥያቄዎች አሉኝ። ከቀን ጀምሮ ነው ለመግባት ስለምን የነበረው እንግዲህ እድል ገጥሞኛል። አንደኛው ጥያቄ እዚህ ፊት ለፊት ላይ ርዕስ አድርገህ ያቀረብከው እስልምና የነቢያቶች እምነት ነው ይላልና ያው ሻዳ እንድንይዝ የምትፈልጉት አውቀን ነው አይደል? አንዳንድ ሀዲሶችን የሰማነውን ነገር ያው ጥያቄ ይሆንብናል፣ እንጠይቃችኋለን። የመጀመሪያው ጥያቄ እስልምና ያው በፕሮፊት መሐመድ አማካኝነት በኢንጅል ገብርኤል አማካኝነት ያው ሂራ ዋሻ ውስጥ እንደተገናኛቸው እና ከዛ እንደጀመረ ነው መቼም በአርባ ዓመታቸው ምናምን ታሪኩን ትክክል ከሆንኩ ማለት ነው። ግን ከዛ ፊት የነበረው እምነት ምንድን ነው? ለምሳሌ እሳቸው አዘውትረው ወደ ዋሻ መዲና አካባቢ ያለ ወዳለች ዋሻ እንደሄዱ እንደነበረ ነው፣ አይደል ናሪ ይሄ ሀዲስ ላይ ወይም እንደሚናገረው ማለት ነው። ከዛ ፊት የሚያምኑት የነበረው እምነት ምንድን ነው? ግልጽ ያለ ነገር አለ ወይ? ከተማ ላይ የሚያመልኩበት ቦታ አልነበራቸውም ወይ? ማንንስ ነበረ? ለምሳሌ ከተሳሳትኩ ታርመኛለህ። እንደ ድፍረት አይደለም ማወቅ፣ ማወራው የሰማሁትን ነው ማወራ ይህ ስህተት ነው፣ ትክክል ነው የምትለውን ያንተን እምነት ይቀበላሉ። ያንተ ስለሆነ እምነት ለምሳሌ በልጅነታቸው ቤተሰቦቻቸው እንደሞቱ የሰማውት ታሪክ አለ። አባታቸው፣ እናታቸው፣ ወይም አያታቸው፣ አክስታቸው፣ አጎታቸው ጣዋት አምላኪ እንደነበሩ ይታወቃል። ከአጎታቸው ከአክስታቸው ጋር ኖረዋል። ዜን ወደ አይሻ ጋር ደግሞ ወደ ሶሪ ወደ ከድቻ ጋር ሲመጡ በከድቻ ሀብት ላይ ጎበዝ ሆኖ ታታሪ ሆኖ ሲሰሩ 25 ዓመታቸው ላይ እንዳገቡ ይነገራል። አርባ ዓመት ሲሞላቸው ነው ዋሻ ላይ ሊያመልኩ ይሄዱ ነበር ይላል። ያ ማምለኪያ ያ ልምድ ከአይሁድም ወገን ይሁን ከእሳቸውም ወገን ከቆሪሽም ይሁን ያ እምነት ምን ይባል ነበረ? አንተ በጣም ባይዘዌ እንዲህ ለማካበድ ስላ ሳይሆን ትግስትህን ዕውቀትህን ሰርፕራይዚንግሊ ነው የምከታተለ። በጣም ትግስትህን አደምቃለሁ አደንቃለሁ ኪፒታፕ እንደገና ደግሞ እውቀትህን ማይንድ ላይ የሆነ የምትጠየቀውን ነገር የምትመልሰው ነገር በቃ ይሄ እግዚአብሔር የሰጠህ ከሆነ አውልፋይ እንዳወት ማለት ነው። ግን ምልል ፈልጌ ነው ያ ዋሻ ላይ ይከታተሉት የነበረው ዋሻ ላይ ይሄዱ ይጸሉ የነበረው ልምዱ ኬት ነው የመጣው? ማንን ነበርስ የሚያመልኩት? ለምን ብትለኝ ገብርኤልን፣ ጅብርኤልን እንደማያውቁት ማስቆም ትችላለህ? አቆማለሁ አይ ግን ተናገርና መልስ እላለሁ የምትለኝ ከሆነ እንትን እላለሁ ጅብሪልን ከተገናኛቸው በኋላ ጨምቆ ይቅራ ካላቸው በኋላ ደጋግሞ እንትን ካላቸው በኋላ ፈርቶ ሄዶ ባለቤታቸውን ደብቅኝ እንዳላት ሳይድ አልቡካሪ ካልተሳሳትኩኝ 4953 ላይም አለ 6982 ላይ ምን አለ ከዛ በኋላ እሳቸው ደግሞ ጅብሪል የሚባለውን ሰው ያስተዋወቃቸው ወይም ደግሞ ይሄ ለሙሳ የተገለጠው መልአክ ነው ብሎ ያላቸው ወረቃ የሚባል ሰውዬ ክርስቲያን እንደነበረ የአይሻ የከድቻ አክስት እንደነበረ ያስታውቃል። ዜን ይሄ ምን ያሳያል ብዬ አምናለሁ። ከእሳቸው በፊት የሚያውቁት አምላክ እና የሚያውቁት መልአክ ነበረ ወይ? አንዱ ጥያቄ ይሄ ነው። አንዱ ጥያቄ ይሄ ነው። ማቆም እችላለሁ። እስኪ አውራ። እሺ፣ ልስማ። በቃ ለምን ስለ እና ችግር የለውም። እየቀጠልክ ትሄዳለህ። ነቢያችን ሰላላሑ አለይሂ ወሰለም እስልምና የጀመረው ከዋሻው የዛኔ መለኮታዊ ራዩ ሲገለጥላቸው የዛኔ ያው ከሆነ የስተት ነው፣ የስተት ነው። የመጣውን ሙሉ መልእክት ብታነበው ኑሮ ነቢያቸው ሰለላሁ አለይሂ ወሰለም የመጨረሻው ነቢይ መሆናቸው ነው የተገለጸ። እስልምና አስተምሮ ጀማሪ መሆናቸው አይደለም። አላህ ሱብሓነሁ ወተዓላ በቁርአን ላይ ወላኪን ረሱለላህ ወኻተመ ነቢይን ይላል። የነቢያት መደምደሚያ ና ይላቸዋል። መደምደሚያ ሲል ጊዜ ከእርሳቸው በፊት የላካቸው ነቢያቶች እንዳለ ያሳየናል። ያ ታዲያ ነብያቶች ሙስሊም እንደሆኑ ቃል በቃል ተቀምጧል። በቁርአን ላይ ማካነ ኢብራሂም የሁድየን ወላ ነስራኒየን ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም አይሁድ አልነበረም፣ ክርስቲያንም አልነበረም፣ አጋሪም አልነበረም፣ ነገር ግን በአላህ ትእዛዝ ላይ ቀጥ ያለ ሙስሊም ነበር ይላል። ቃል በቃል ኖህ ራሱ ወምርቱ አን አኩነ ሚነል ሙስሊሚን ይላል። እኔ ከሙስሊሞች እንደሆን ታዘዝኩ ይላል። እና ይህ ነው እና ቀደምት ነቢያቶች ሁሉ ቃል በቃል ሙስሊሞች እንደሆኑ ተቀምጧል። ሙስሊሞች እንደሆኑ ተቀብጧል። ነቢያቸው ሰለላሁ አለይሂ ወሰለም ወደ ሒራ ዋሻ የሚሄዱት ለምንድነው? ሲገዙ የነበረው ከዛ በፊት ምንድነው ሲገዙ የነበረው? አንድ አላህ ነው። ወደዚያ ቦታ ገንጠል ብለው መሄዳቸው አላማቸው ወይ አካባቢያቸው ሰዎች አብዛኛው ሰው በባዕድ አምልኮ ላይ ነበር። አንድ አምላክን ፈጣሪ፣ ሰማይ ምድርን የፈጠረው አላህ ነው ብለው የሚያምኑ ናቸው። ነገር ግን በእርሱ ላይ አማላጅ ምናምን በማለት ሌላ ፍጥረታቶችን ይይዙ ነበሩ የመካ ሰዎች ለዚህ ነው እንጂ። ሰማይና ምድር የፈጠረው ማን ነው ቢባል፣ የዛን የመካ ህዝብ ያውቃል። የአብርሃም ልጆች ናቸው። የአብርሃም አንድ አምላክን አላህን ነው የሚያመልከው ል በስሐቅ፣ በስማኤል በኩል የመጡ ናቸው። ስማኤል በካ ላይ ሂዶ አረፈ። ከዚያ በኋላ ከእርሱ እንትን ያሉ ናቸው። ሙሐመድ ሆይ እነዚህ ህዝቦችህን ሰማይና ምድርን ማን የፈጠረው ብለህ ብትጠይቃቸው አላህ ነው ብለህ ያውቃል እኮ።

መስሉ ስለ እርሳቸው አብስሯል። አብርሃም ስለ እርሳቸው ዱዓ አድርጓል ቃል በቃል ይሄንንም አላህ ቁርአን ላይ መስክሯል። በሱረቱል በቀራ ላይ አብርሃም እና እስማኤል ያደረጉት ኡስታዝ ሰላም ነው ያሲን ነው ቀልዶች። እናም አንድ ጥያቄ ነበረኝ እኔ ግራ ገብቶኝ ነው የመጣሁት ለመጠየቅ፣ እንቅልፍ አልወስደኝም። የውደ የነብያችን ሰለላሁ ዐለይሂ ወሰለም እናትና አባት የት ነው ያሉት? የነብያችን ሰለላሁ ዐለይሂ ወሰለም እናትና አባት ከአህለ አልፈትራ ናቸው። አህለ አልፈትራ ማለት ማለት ነው፣ ያለፈውንም ነብይ ያላገኛ ቀጣዩንም ነብይ ያላገኘ፣ በመካከለኛ ዘመን ላይ በመካከለኛ ዘመን ላይ የነበረው ማለት ነው። እነዚህ ሰዎች ደግሞ ነገ ትንሳኤ ቀን ይጠየቃሉ ከአምላክ ፊት እንጂ በቀጥታ ይሄንን የሚወሰን አይደለም። ይሄ ነው ከአህል አልፈትራ ናቸው። አቢ ወአቡከ ፊን ናር የሚለው ሐዲስ ያ ነገር አጎታቸው ነው እና ያሳደጋቸው አቡ ጣሊብ፣ እርሱ ደግሞ ቀርቦለት ነበር። ነብያ ጌቶ ነበር። እርሱን እንደ አባት ይጠራል። አረቦች አጎትን አባት ብሎ ይጠራሉ። ያ ነው እንጂ አባታቸው አብደላህ ኢሳንም አላገኘም ያለፈው ነቢይ ነቢይ ሰለላሁ ዐለይሂ ወሰለም አላገኘም አለ። እናታቸው አሚና እንደዛው ሳን አላገኘ ነቢ አላገኘችም። የነቢ ዘመናቸው ዐብደላህ የሞተው አባት ከመወለዳቸው በፊት ነው። ገና ተረግዘው ሳሉ ማለት ነው። ልክ እንዲሁ ነቢያችን እናታቸው አሚና ደግሞ የሞተችው ገና ነቢያቸው ሰለላሁ ዐለይሂ ወሰለም ነቢይ ሳይሆኑ በፊት ገና ህፃን እያሉ ነው።